አደራደር የሚሰማው የሚታየው በጣም ልብ የሚዘገንን እና ልብ የሚሰብር ነው። እውነት ለመናገር እኔ አላቅም። ወገን በእውነት ኢትዮጵያ ውስጥ ነው ለማለት ይከብዳል። አዎ ኢትዮጵያ ነው። ሰውነን? አዎ ሰውነን። አውሬነን? አዎ አውሬነን። እኔ እኔ አላቅም። እህታችን እንግዲህ በስደት አለም ላይ አስር አመት ቆይታ ወንድሟን እያስተማረሽ ጭራሽ ለወንድሟ ነው ስደት የሄደሽው። እናት የሌላት ልጅ ወንድሟን ከአያቱ አስቀምጣ ወንድሟን ለማስተማር ስደት አቀናሽ። በየሁለት አመቱ ከቤተሰቦቿ ትመጣለሽ። የአሁኑ ግን ይህ አረመኔ ሰይጣን የሆነ ፍቅረኛ ተብየው እንግዲህ ለሱ ትደውልና ለቤተሰብ ሳትናገር ለወንድሟ ጥር ላይ እንደምትገባ ተናግራ፣ ጥር አንድ ላይ ይገባለሁ እንዳለሹ ግን በመቼ ትኬቷ በረራዋ እንደሆን ያው አልተናገረሽም፣ ግን እገባለሁ እንዳለሹ። ከዚህ ላይ ምን ብታደርግ ጥሩ ነው እሱን ተቀበሌ ብላ፣ ይህን አረመኔ ቡድን ይቀበላታል። ከተቀበላት በኋላ እንግዲህ ያሳረፋት ከተከራየበት ቤቱ ነው ወሰዳት። እራት በሉ በሰላም በፍቅር ከዛ፣ ወደ ምኝታ ተጠጋ። አብረን እንተኛ ሲላት፣ አይ አሁን አብረን አንተኛም፣ መመራመር አለብን ትላለች። እውነቷን ነው። አንዳንዴ ምን አለ መሰላችሁ ምርመራ ማድረጉ ይጠቅማል እንጂ አይጎዳም። እሱ ደግሞ እንዴት እንዲትይ ያለሽ በማለት እንግዲህ የበቀል እውነት ለመናገር ከአንድ በቱ የሚናገረው ቃላት ደማቹን ነው የሚያፈለው በመዶሻ ይላትና ይገላትና ፈጣሪ ያየውን ሰው ያየውን ብሎ ቤቱን ቆልፎባት ዘግቶ ወጥቶ ይሄዳል። ወጥቶ ሂዶ ከሌላ ቤት ይከራያል። አከራዩ ያለሹ ሌላ ቦታ ነው፣ ይህ ቤት የተከራየው ሌላ ቦታ ነው። ያጎቷ የወንድሟ ልጅ ከዛ ግቢ ውስጥ አለ አክስቴ ይህ ቤት ግቢው እየሸተተ ነው ያለ ምንድን ነው ነገሩ ይላል መቼ ነው እንደዚህ የሚላት የካቲት አስራ ሁለት እንግዲህ እች ልጅ ከሞተሽ ቆይታለሽ ከዛ ማታ ደውሎ እረ ይሸታል አይ በቃ የበዓሉ ስጋው ይሆናል የተከራዮቹ፣ ብላ ትላለሽ። እቺ እናት በበነገተው ደወልና አክስቴ ይህ ነገር የስጋ አይመስለኝም በጣም ከርፍቷል፣ የስጋ አይደለም፣ በቃ እኔ አሞያል፣ ሂድና ፖሊስ ጣቢያ አመልክት ትላለሽ። ሂዶ ፖሊስ ጣቢያ ሲያመለክት መጥቶ ቤቱ ሲፈተሽ እችን ስደተኛ ምስኪን አንድ ቀን እንኳን እፎይ ብላ ሁላችንም እናቀዋለን። ከራቡ ራብ አለ፣ ከድካሙ ድካም አለ። ከይህ አረብ ሀገር በጣም የምንጓጓው ደግሞ እንቅልፍ ነው። ሂጀ መቸልተኛ ነው የትኛውን ቦታ እንግዲህ እረፍቷን ሳትጠቀም፣ እንቅልፏን ሳትተኛ፣ ከቤተሰቦቿ ጋር ሳትገናኝ በአጭሩ ቆምጦ ጥሎ፣ ፖሊስ ገብቶ ቢያይ ማንነቷ ያልታወቀ እህታችን እንግዲህ ተገላ ትገኛለች። አንዳንዴ ጥሩ ነው፣ ፓስፖርቷ ታይቶት በዘመድ ተፈላልጎ ዘመዶቿ ተገንተው፣ ይሄ አረመኔ ቡድንም ከገደለበት ቦታ ሌላ ቦታ ተሰውሮ ቤት ተከራይቶ እንግዲህ ፖሊስ እጅ ከፍንጅ ይዘዋል። ለምን ነው የገደልካት? ምንስ አጥፍታ ነው ሲሉት አቤት መድኃኒዓለም ግንኙነት እናድርግ ስላት እንቢ ስትለኝ አፉን ሙልት አድርጎ ደግሞ በመዶሻ ገደልኳት ይላል። ሀይ መድኃኒዓለም አቤት፣ ጌታ ሆይ ስንቱን አሳየን ስንቱን መከራ ስንቱን ስቃይ። ኧረ ተው ግን ወንዶች ተው፣ ኧረ ተው ግን ወንዶች እናት የላችሁ እህት የላችሁ? እስኪ ገዛ ስጋ ዘመዳቸው እንደዚህ ቢሆን እንዴት ነው የምትሆኑት? እግዚአብሔር ሆይ እኔ አላቅም። በእውነት በጣም ነው ልብ የተሰበረ። አስባችሁታል እንግዲህ የእናቷ ልጅ ወይ በንባ እየተናነቀው እንተሩ ሲደረግ ውስጣቸው እንኳ ያስገባል። አልቀሳችሁ ተሰንጥቃችሁ ሙቱ ነው የሚል